ሰላም እንዴት ውላችኋል? ተመልካቾች ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። አራተኛው የማዕድንና ቴክኖሎጂ ኤክስፖ ኢትዮጵያ ያላትን ሰፊ የማዕድን ሀብት ለማሳየት እድል መፍጠሩ ተገለጸ። በበርካታ የሀገር ውስጥና የውጭ ሀገራት ዜጎች የተጎበኘው ኤክስፖ ላይ በርካታ ክልሎች ያላቸውን የማዕድን ሀብት አቅርበዋል። ባልደረባችን መቅደስ እንዳለ ኤክስፖ ላይ ከተሳተፉ ክልሎች መካከል የተወሰኑትን አናግራ ተከታዩን ዘገባ አሰናድታለች። ኢትዮጵያ በማዕድን ዘርፉ ካላት ምቹ አቅም አንጻር በሚፈለገው ልክ ሳት ተጠቀምበት እንደቆየች ይነገራል። እንግዲህ አሁን አሁን መንግስት የተለያዩ ማሻሻያዎችን በማድረግ የማዕድን ዘርፉን ለማዘመን የተለያዩ እንቅስቃሴዎችን እያደረገ ይገኛል። የዚሁ አካል የሆነው የማዕድን ኤግዚቢሽን በአዲስ ኢንተርናሽናል ኮንቬንሽን ማዕከል እየተካሄደ ይገኛል። የማዕድን ኤክስፖ ምን መሳይ ነው የሚለውን ወደ ውስጥ ገብተን የማሳያቸው ይሆናል። አብራቸውን ነው። ጤና ይስጥልኝ። ከኦሮሚያ ማዕድን ልማት ባለስልጣን ጂኦሎጂስት እኛ እንግዲህ ከኦሮሚያ ያለውን ብዙ አይነት ማዕድናቶች አሉ ከነዛም ስትራቴጂክ የሆኑትንና ለሀገር እድገት ላይ ትልቅ ተዋጽኦ እያወጡ ያሉትን ማዕድናቶችን ብቻ ነው ይዘን የመጣ ነው ከገበያ ትስስርም የክልሉንም አቅም ደግሞ እዚህ ለሚጎበኙት ከማሳየት አንጻር ምንድን ነው ያገኛችሁት ነገር ማዕድናቶቹ መኖራቸውን አቅም ራሱ መኖሩን እያሳየን ነው እንግዲህ እንደ ክልሉ የሀገር ውስጥ ገቢና የውጭንም የውጭ ምንዛሬ ትልቅ እያስገኘ ነው። ወደፊት ደግሞ ከዚህ በላይ ለማስገኘት እንጠብቃለን ብለን እየሰራንበት ነው። እኛ የመጣ ነው ከቤኒሻንጉል ጉሙዝ ክልል መንግስት ነው ከማዕድን ቢሮ፣ ማዕድን ሀብት ልማት ቢሮ። ከሰል ድንጋይ የሚባለው ይሄ ነው። ከሰል ድንጋይ ማለት አንድ ግራውንድ የሚመረጡ ወይም ደግሞ መሬት ውስጥ ኤክስፕሎር የሚደረጉ ናቸው። የኢኮኖሚክ ፐርፖዙ ወይም ደግሞ ጥቅሙ ለተለያዩ ፋብሪካዎች ይህንን በመጠቀም ሮ ማተሪያሎችን ያምርታሉ ማለት ነው። ሪሶርሶቹ እንዳሉ እንግዲህ ያስተዋውቅ ነው። ሪሶርሶቹ መኖሩ ካወቁ ደግሞ እነሱን አውቆ ወደ እኛ ክልል መጥቶ ኢንቨስት እንዲያደርጉ እንትን ያደረግነው። አዲስ ኃይሌ ይባላል። የሲዳማ ብሔራዊ ክልላዊ መንግስት ጂኦሎጂስት ነኝ። እናንተ ከዚህ ምንድን ነው የምትጠብቁት? እንደ ክልሉ ሲዳማ ላይ ወርቅ ብቻ መኖሩ ነው የሚታወቀው። ሌሎች ሌሎች ማይድነት እንዳለ ተዛማጅ ማይድነት እንዳለ አይታወቅም ነበር። ይሄ ጥሩ አጋጣሚ ፈጥሮናል። ይህ ብቻ ባይሆን እኔ በአመት አራት በየሶስት ወሩ በየሶስት ወሩ በየክልሉ ቢኖርና ይህ ቢታዋወቅ ሀገራችን በማደግ ላይ ስላለች አሁን ጥሩ አጋጣሚ ነው። ሌሎች ኢንቨስተሮች ሲዳማ ክልል ምን አለ ብለው እንዲመጡ ጥሩ ኦፖርቹኒቲ፣ ጥሩ አጋጣሚ። ፋስት ናውን እባላለሁ፣ በሙያ ጂኦሎጂስት ነ አሁን አሁን የተለመደ ይመስላል አሁን ከወርቅም ባለፈ የከበሩ ማዕድናት ይደረጋሉ አለ እውነት ነው። ኦፓል ለምሳሌ ፕሬሽስ ኦፓል የሚባለው የድላንታ ኦፓሉ አጠቃላይ በዓለም ላይ አንደኛ የሚባለው የኦፓል አይነት ነው አማራ ክልል ያለው እንግዲህ እንደ የማድኑ አይነት ስለሚለያይ እነዚህኞች አሁን ይሄ ዝም ት ምትያት 15 ፈርጧ በጣም ትንሽ ስለሆነች ማለት ነው፣ ሳይዙ ትልልቅ ሲሆን እነዚህ አሁን በጣም እየተወደዱ ይሄዳሉ። ማዕድን ዘርፍን ከማሳደግ አንጻር ከዘርፍ የሚገኘውንም ሀብት ወይም ጥቅም ከመጨመር አንጻር ምን እየሰራችሁ ነው? እንግዲህ የአማራ ክልል አጠቃላይ ሀብቱን በ ጥናት ለይቶ ለባለሀብቶች ፍቃድ በመስጠት ነው እያስተዳደረ የሚገኘው። ስለዚህ ከጌጣጌጥ ማዕድናት፣ ከኢንዱስትሪ ማዕድናት፣ ከብረት ነክና ብረት ነክ ማዕድናት፣ ከኮንስትራክሽን ማዕድናት አንጻር ብዙ ኢንቨስተሮች እየመጡ ነው። ብዙዎችም ይህ ማዕድን እውነት አማራ ክልል አለው ወይ የሚል ጥያቄዎችን እያነሱ ነው። ኮንታክትም ወስደዋል። ወደ ቢሮችን በሚመጡ ጊዜ በመልካም መስተንግዶ እንቀበላቸዋለን። ዩኒቨርስቲ ጋር እንዲሳተፉ እናደርጋለን ማለት ነው። መልካም አመሰግናለሁ። እሺ እናመሰግናለን። ተመልካቾች እንግዲህ እንዳያችሁት ኢትዮጵያ በተለይ በማዕድን ዘርፎ ምን ላይ እንዳለች ቁልጭ አድርጎ ያሳየ ኤግዚቢሽን እንደሆነ እኔ ተመልክቻለሁ። እኛ እዚህ ጋር እናበቃለን፣ ወደ ስቱዲዮ ልመልሳችሁ። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴርን የ2018 በጀት ዓመት የሩብ ዓመት አፈጻጸምን እየገመገመ ይገኛል። ተመልካቾች እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ሊያደርሰን ባልደረባችን ማህመድ ራመቶ በቀጥታ መስመራችን ላይ ይገኛል። መሀመድ እንዴት ውለሃል? በግምገማው ላይ የተነሱ ዋና ዋና ሀሳቦች ምንድን ናቸው የሚለውን መረጃዎችን አድርሰን። አመሰግናለሁ እንግዲህ በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የኢንዱስትሪ ሚኒስትርን የ2018 የሩብ ዓመት ዕቅድ አፈጻጸም ላይ እየመከረ ነው የሚገኘው አሁንም ውይይቱ ተጠናክሮ እንደቀጠለ ነው ያለው። በዚህ ወቅት የኢንዱስትሪ ሚኒስትሩ መላኩ አለበል የሩብ ዓመቷን የስራ አፈጻጸም አቅርበው ነበረ። በሩብ ዓመቱ በርካታ ነገሮች እንደተሰሩ ነው የገለጹት። በዚህ በሚኒስቴር መስሪያ ቤቱ በተለይ ለማኑፋክቸሪንግ ኢንዱስትሪ ዘርፍ ልዩ ትኩረት ተሰጥቶ እየተሰራ እንዳለ ነው የገለጹት። ከዚህም ጋር በተያዘ ኢትዮጵያ ታምርት ንቅናቄ ደግሞ በዚህ መልኩ ለኢንዱስትሪዎች ልዩ ትኩረት ተሰጥቶ እንዲሰራ እንዳደረገ፣ በዚህም ለውጥ መታየት መጀመሩን ስራ አቁሞ የነበሩ ማኑፋክቸሪንግ ኢንዱስትሪዎች ችግራቸው ተፈቶ ወደ ስራ እንዲገቡ መደረጉን በዚህ በሩብ ዓመቱ ደግሞ የ62ቱ ኢንዱስትሪዎች ችግር ታይቶ ወደ ስራ እንዲገቡ እንቅስቃሴ መደረጉንም ነው የገለጹት። ከዚህ ጋር በተያያዘ ኤክስፖርትም በይዘት አንጻር በእርግጥ የይዘት መቀነስ አለ። ነገር ግን ከዋጋ አንጻር ከፍተኛ የኤክስፖርት ገቢ እንደተገኘ በሶስት ወራቱ እቅድ አፈጻጸም ላይ አንስተዋል። ይህ ደግሞ ይዘቱ እንዲቀንስ የተደረገበት ምክንያት ቫሊዩ አድ ወይም ደግሞ እሴት ጭመራ ላይ እየተሰራ እንዳለና ከእሴት ጭመራውን በተያያዘ ኢንዱስትሪዎች ደግሞ እርስ በርስ እንዲተሳሰሩ በማድረግ ወደ ውጭ ሄዱ የነበሩ ቁሳቁሶች ለዚህ ሀገር ውስጥ ላሉ ኢንዱስትሪዎችም ግባት እንዲሆን በመደ እንዲደረጉ ነው። እንዲህ አይነት ለውጥ የመጣው ብሏል። በአጠቃላይ በዘርፉ በርካታ ችግሮች እንዳሉ እንዲሁም ደግሞ በቋሚ ኮሚቴውም የተለያዩ ጥያቄዎች ተነስቷል። ከጥያቄዎቹ ጋር በተያያዘ በሀገር ውስጥ ባሉ የምግብ አምራች ኢንዱስትሪዎች በተለይ ደረጃን ከማውጣት አንጻር ና የምግብ ምግብ ይዘትን ከማሻሻል አንጻር ምን መሰራት እንዳለበት ምን እየተሰራ እንደሆነም ጥያቄ ቀርቦ ነበረ ከዚህ ጋር በተያያዘ ኢንዱስትሪዎቹ ደረጃቸውን እንዳሻሽሉ የምግብ ይዘትን ጋር በተያያዘ ደረጃ እንዲወጣላቸውና የተለያዩ ነገሮች ለሀገር ውስጥ የሚቀርበው ምርት ላይ እንዲደረግ ተደርጓል ኤክስፖርት ለሚያደርጉት ግን የኤክስፖርት ተቀባይ ሀገራት ራሳቸው የራሳቸው ስታንዳርድ ስላለ እሱን ማሟላት ግድ ስለሆነ በራሱ የሚሟላ እንደሆነ አንስተዋል ሚኒስትሩ ማለት ነው በምላሻቸው በሌላ በኩል በትልቁ የተነሳው ነገር ለ እንደ ሀገር በአጠቃላይ 262 ቢሊዮን ብር አካባቢ ብድር ቀርቧል። ከፋይናንስ አንጻር ለዚህ ከዚህ ውስጥ 36 ቢሊዮኑ ብቻ ነው ለማኑፋክቸሪንግ ኢንዱስትሪ የቀረበውና ከዚህ አንጻር የብድር አቅርቦት ትኩረት እንደሚያስፈልገው ሚኒስትሩ ምክር ቤቱን በዚህ ረገድ እንዲያግዝ ሚኒስትሩ ጥሪ አቅርበዋል ማለት ነው። ጥያቄው እና ምላሹ አሁንም እንደቀጠለ ነው የሚኖር በሌላኛው የዜና አወጃጅ ሰዓታችን የተነሱ ጉዳዮችን አስመልክተን ዜና የምንሰራ ይሆናል ማለት ነው። ባልደረባችን መሀመድ ራመቶ የኢንዱስትሪ ሚኒስቴር የ2018 በጀት አመት የሩብ አመት አፈጻጸም ግምገማ አስመልክቶ ለሰጠህን መረጃ እናመሰግናለን። መልካም ቀን ይሆናለሁ። ወደ ሌላኛው ዜና ስናልፍ በቴፒ ከተማ ከ3 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለ ሀብቶች በተለያዩ የኢንቨስትመንት ስራዎች መሰማራታቸውን የከተማ አስተዳደሩ አስታወቀ። የከተማዋ ሰላማዊ እንቅስቃሴ ለኢንቨስትመንት ስራቸው አመች ሁኔታን የፈጠረ ነው ሲሉ ባለ ሀብቶች አስታውቋል። ሰለሞን ባረና ተጨማሪ አለው። በቴቢ ከተማ ከሶስት ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በአገልግሎት በኢንዱስትሪና በከተማ የግብርና ዘርፎች ተሰማርተዋል። ባለሀብቶቹ በከተማው ለኢንቨስትመንት ስራዎች የተፈጠረው ምቹ ሁኔታና ድጋፍ በስራችን ሲኬታማ እንድንሆን አስችሎናል ብለዋል። በዚች አንድ ዓመት ውስጥ ቴቢ በጣም አሁን እየተቀየረች ነው ያለው። እስከ ዛሬ ድረስ ማንኛውም ባለሀብት ዙሮ የሚያየለም ለምን ያው ከአመራርም ከምኑም ከሁሉም ጋር የተያያዘ አሁን ግን ለማልማት አመራሩም ቆርጦ የተነሳ ነው። እና አልሙ የሚል እንጂ አሁን ሌላ እንትን የሚልም ነገር ስለሌለ አሁን እኔ በራሴ ባለችኝ ቦታ ላይ የማስፋፊያ ተሰጥቶኝ እሷን አሁን እየሰራሁ ነው ያለሁት። አርባ ሁለት ሚሊዮን ሰባት መቶ ሀያ ሶስት ሺህ ምናምን አካባቢ ነው እንደዛ ነው ይፈጃል ተብሎ የታሰበው በዚህ ሁኔታ ላይ የግድ ይሄ ግንባታ ጂ ፕላስ ፎር ነው። በጂ ፕላስ ፎር ላይ ከግራውንዱ እስከ ጂፕላስ ፎር ያለ ሁኔታ ላይ ሚክስር ነው። የከተማዋን ገጽታ ይበልጥ ለማሻሻል እና የኢንቨስትመንት እንቅስቃሴውንም ከፍ ለማድረግ ከአስተዳደሩ ጋር ተቀናጅተው እየሰሩ እንደሚገኙ ማስገንዘበዋል። ለከተማችን መቶ ፐርሰንት መስራት ዝግጁ ነን። ከአምባኒ ጋር ምንም ግንኙነት ያለን ሁሉ በራሴ ነው የጨረስኩት። በራሴ ነው የጨረስኩት። በጠቅላላ 28 ሚሊየን 580 ምናምን ሺህ ብር ጨርሶብኛል። እኛ ከመንግስት ጋር ተቀናኝተን በመስራት በማናቸውም ስራ ላይ ተቀናኝተን ነው የምንሰራው። በሰላሙም በልማቱም በማናቸውም ነገር ላይ ከጎኑ ነን። በምንም በምንም ለሰላሙ እንተጋለን። ለልማቱም በተመሳሳይ ነው። ሁለቱን አቀናኝተን ለመስራት ዝግጁ ነን። አቀናኝተን ለመስራት ነው። አሁን በዚህ በኩል ላይ ሰላም ከሌለ ልማት የለም፣ ልማት ከሌለ ደግሞ ሰላም የለም። ሁለቶችም የአንድ ሳንቲም ገጥቷቸው እሱን እየሰራን ነው የምንገኘው በአሁኑ ሰዓት ላይ። የቴፒ ከተማ ከንቲባ ገላትያስ ሻሜ በበኩላቸው አስተዳደሩ ለኢንቨስትመንት እንቅስቃሴዎች የሚያደርገው ድጋፍ መሻሻሉም በዘርፉ መነቃቃት እንዲፈጠር አስችሏል ብለዋል። ቀደም ሲል የነበረው ችግር አሉ የመንገድ ችግር የመንገድ ችግር የተፈታ ነው። የጸጥታ ችግር ተፈቷል። እነዚህ ነገሮች ከተፈቱ የትኛው ማለፍ መቶ ኢንቨስት ለማድረግ ዝግጁ የሆናል ብለን እናስባለን። ስለዚህ ይህን ለማድረግ እንደ ከተማ አስተዳደር አንደኛ ለሚመጣው ባለ ሀብት ምቹ ሁኔታ መፍጠር የግድን ብለን ቀደም ብለን በኢንቨስትመንት የሰጠናቸው ቦታዎች አሉ። ቀጣይም እዚህ አካባቢ መልቼ ኢንቨስት ማድረግ ለሚፈልገው የትኛው ባለ ሀብት የእኛ ቢሮ መስሪያ ቤታችን ክፍት ነው። የመንግስት ቢሮክራሲ በማያ በዛ መንገድ ማድረግ ያለብን ነገር ለማድረግ ከተማ አስተዳደሩ ማዘጋጃ ቤቱ ዝግጁ ነን እና በጋራ ተናበን እየሰራን ያለነው ሁኔታ አለ። በከተማዋ የተፈጠረው አስተማማኝ ሰላምና አማራጭ የስራ እድሎች ህብረተሰቡ ተጠቃሚ እንዲሆን አስችሎታል ያሉት ከንቲባው ለውጡን ቀጣይ ለማድረግ በትኩረት እየተሰራ ይገኛልን ብለዋል። እነዚህ በሆቴል ቱሪዝም ላይ የመጣው ውጤት ሰው ማታም ጭምር ወጣቱ ቀደም ብሎ ወጣት ያለ አግባብ ያለ ስራ ሲቀመጥ የነበረው ወጣት እነዚህ እድሎች ከመጡ በኋላ ግን እስከ ማታም ጭምር ስራ እድል የተፈጠረበትና ጎንበስ ቀና ብሎ ስራ እየሰራ ያለበትና ለከተማው ትልቅ አቅምና ወጣቱን ስራ እንዲል የፈጠረበት ያለው ሁኔታ ያለውና በቀጣይም ይህን ነገር አጠናክሮ እንደ መንግስት መስራት ያስፈልጋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከተደራጁ አራት የብዛ ማዕከላት አንዷ የሆነችው የቴፒ ከተማም የኢንቨስትመንት እንቅስቃሴዋ በየአመቱ እድገት እያሳየ እንደሚገኝም ተገልጿል። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ የግብይት መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአንድ መቶ ሀምሳ ብር ከሀምሳ ሁለት ሳንቲም የተገዛ በአንድ መቶ ሀምሳ ሶስት ብር ከሀምሳ ሶስት ሳንቲም የተሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካን ዶላር በአንድ መቶ ሀምሳ ብር ከ ሰማኒያ ሰባት ሳንቲም ገዝቶ በአንድ መቶ ሀምሳ ሶስት ብር ከሰማኒያ ዘጠኝ ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያዥ ግብይት መረጃዎችን ደግሞ ተከታተሉ። ሰዓት ያዝናቸው የተመራረጡ የቢዝነስ ዜናዎች እነዚህን ይመስሉ ነበር ወይንሸት ደጀኔ ነበርኩኝ በያላችሁበት መልካም ቀን